ያንድነታችን ዘኑ መሰረ የሚያስተሳስረ እንደ ሰንሰረ የሚያዋድደ ልብናዋዶ የሚያቀራረበ ግርዶሽንዶ ተመልከቱት። እኔ እኔ በጣም ቀናነኝ። ለፕሮቴስታንቶችም ፍቅር አለኝ፣ ለኦርቶዶክስም ፍቅር አለኝ። ሁሉንም በቀናነት አብሬ ሳወያይም ነበር አንድ ላይ ብዙ ሰዎች ያቆኛል ማያቀኝ የለም ምንም ነገር ስህተት ማላገኝበት መቶ ፐርሰንት የምነግራችሁ ምንም ነገር ስህተት ማታገኙበት ሃይማኖት እስልምና ነው። በአምላክ አምልኮ ስነ ስርዓት ላይ እጅጉን የጸዳ ምንም አይነት የተደራቢ ምንድነው ጉቦ ወይም ደግሞ ባላንጣ የማያስፈልገው ተጨማሪ የማያስፈልገው እናንተ ጸለያችሁ የሚምራችሁ አምላክ መለኮታዊ አምላክ የሆነ ብዙም አይነት ነገር የሆነ ጠመዝማዛ መንገድም ሳትሄዱ ግልጽ በሆነ መንገድ የምታምኑት የምትቀበሉት ሃይማኖት እስልምና ነው እና ይህንን ብቻ ነው አድቫይዝም አደርገው። በተረፈ በጣም አመሰግናለሁ። ብዙ ሰዎች እንግዲህ ሀሳብ የሰጣችሁኝ ከልብ አመሰግናለሁ። አዲስም ሌላ ምለው ነገር የለም ወገኖቼ። ቴንክ ዩ ጀዛከላሂ ሄር ሁላችሁንም ብያለሁ። ጌታ የሀቁን ምራኛ አሉ። ሰላም። እሺ፣ ሰላም። እንዴት ነሽ? እንኳን ደህና መጣሽ። አለሁ። ሰላም ናቸው። ደህና ነን። ምን እንታዘዝ? ሸሃዳ ፈልጌ ነው። እሺ ነቢል አለክ አለሁ። ሻሃዳ ሲይዛት እንሻላህ እኔ የምለውን ቃል ተከተለች ትያለሽ። ግን በመጀመሪያ እንትን ማንንም ማንም ሳያስገድድሽ ነው ይህንን ሃይማኖት የምትቀበየው፣ እስልምና አጥንተሽ ነው።

አንድ አላህ በስተቀር በሐቅ የሚመለክ በሐቅ የሚመለክ አምላክ አለመኖሩን አምላክ አለመኖሩን እመሰክራለሁ እመሰክራለሁ ነብዩ ሙሐመድም ነብዩ ሙሐመድም የአላህ መልእክተኛና የአላህ መልእክተኛና ባሪያ መሆናቸውን ባሪያ መሆናቸውን እመሰክራለሁ። መሰክራለን ዒሳ ወይም ኢየሱስ የአላህ ባሪያና ይቅርታ ይቅርታና፣ ጃቢሮ ይቅርታ አንድ ጊዜ በመሃል ገባሁባችሁ። በጣም ይቅርታ ጃቢሮ፣ ልጅቷ አይ ቲንክ የሆነ አካውንቷን አንድ የተመልከተው ሚዲያዎቿና አካውንቷ ፖለቲካ ሊሰሩ የሚገቡ ሰዎች አሉ እና እንደዛ እንዳይሆንብኝ እኔ ልውረድ። በጣም ይቅርታ ና ልጅቷ እስልምና ሃይማኖት ተከታይ ነች እና ዋይ እንደዚህ ማድረግ ለምን እንዳስፈለጋት ስትጠይቋት ቆይ እኔ ላውራት። እንትን ሙስሊም ነበርሽ ከዚህ በፊት አደለም? ቁርአኑን አይቶን አደለም አይቶ ቁርአን፣ ምን አልሽኝ? ቁርአን ቁያ። እሺ ለማንኛቸው፣ ምንድን ነው ያለው ነገር፣ እንግዲህ የውሸቷን ይሁን የእውነቷን ይሁን ከአላህ ጋር ትተሳሰባለች። እኛ ማድረግ ያለብንን ነገር አድርገናል። ሻዷን ጨርሳለች። ነቢሉ ጨረ ካመጧቸው በኋላ ወዴት ነው ማደርጋቸው? ምን ላይ ነው የማደርጋቸው? በጣም ከባዱ ነገር እሱ ነው። እስልምና ላይ አምልኮት አለ። ቀን በቀን አምልኮት ፈጣሪ እየተመለከ ባለበት ሁኔታ ላይ እያመለከ እያመን ያለን አማኝ እኔ ወደ ማምነው ላመጣው እሑድ እሑድና ቅዳሜ እየሄድኩኝ እንግዲህ ወገቤ ቆ እስኪል ድረስ ሁሉም ክርስቲያን ስለሚያውቀው ነው እንደዛ ምለው ወገባችን እስኪሰበር ድረስ ቆመን የተጸለየ ጸሎት ሰምተን ነው የምንመለሰው። ሙስሊም ቀን በቀን ፈጣሪውን እያመሰገነ እየሰገደ እየጸለየ ያለን አምልኮት እያደረገ ለፈጣሪው አምልኮ እያደረገ ያለን ሰው ወደ ክርስትና ምን ብዬ ነው ማመጠው? እና ይሄ ቻሌንጅ ለሁሉም ክርስቲያን እንደ ጥያቄ አርጌ ልስጠውና፣ ዛራ ያለችው ግን ያው ሁሉም እዚህ ንጽጽር የሚሰሩ ሰዎች ወደው አይደለም መንገዱ ነው በቃ ወደው አይደለም፣ እዚህ ነገር ውስጥ ያሉት ወደው አይደለም፣ ያውቁታል። ባይዘ ዌይ ሁሉም ያውቀዋል። እየቆየ ሲመጣ እየገባው ሲመጣ አይኑ አይኑ እየበራለት እየገባው ይመጣል። እና ዛሬ በጣም ማከብሬች ጎበዝ፣ በጣም ጎበዝ ልጅ ነች። ባላት እውቀት እስልምናን ለሰዎች ለማድረስ እጅግ በሁሉ ቦታ ላይ ብዙ ነገር እየተቋቋመች የምታገለግል ህት ናትና፣ በጣም አመሰግናለሁ ዛሬ ለማለት ነው። ጃይ አይበቃኝም። እሺ ጉዳይ እንትን ማውራት እየፈለጋችሁ ያላስገቧችሁ ያላወራችሁ ሰዎች እንዴት ሲባል ከነሱ መካከል ሆኖ እስልምናን ሲዋጉ የነበሩ ክርስትናን ዲፌንድ ሲያደርጉ የነበሩትን ሰዎች አወጣቸውና ይሄው በቃ ለእስልምና ዘብ ጠበቃ ሁኑ ብሎ በቃ በእነሱ እስልምናን ይጠብቃል። እና እኔ እንዴት ነው ይሄ ነገር ማለት በጣም ጭንቅላት ይመጣል። የሆነ ሰው ሲያላገጥባችሁ እንደማለት ነው። የምሬን ነው የምላችሁ ማለት ነው። እና ያ ነገር ያስገርማል። አንድ በጣም እያዘንኩ የምናገረው ነገር አለ። በጣም እያዘንኩ ማለት ነው። በጣም በቃ እየከፋኝ የምናገረው ነገር አለ። እሱ ምንድን ነው? በአሁን ሰዓት፣ ቅድም ጉዳይ ዲያ ከገባ ጀምሮ እስካሁን ድረስ ይወራ የነበረ ነገር ነበረ። ይህ ሲወራ የነበረ ነገር አንድ ክርስቲያን ቢያንስ ይህንን ቢሰማ ከክርስትና ቀጥ ብሎ ወጥቶ ወደ እስልምና እንዲገባ ያደርገዋል። ሌላ ምንም ምክንያት አይሰጡም። ሌላ በቂ ምክንያት ይሄ ላለመስለም በቂ ምክንያት አይሰጡም። እና ምን አለ ባልሰማችሁ፣ እንደው በተኛችሁ እንቅልፍ ወይ ደግሞ የሆነ ቦታ ዙረት በነበራችሁ እንደው ይህን ነገር ባልሰማችሁ ብዬ እኔ ለእናንተ መኝላችኋለሁ። ለምን ሲባል እናንተ ሳትሰልሙ ማለት ነው ብትሞቱ አላህ ይጠይቃችኋል። ለምንድን ያልሰለማችሁ ብሎ ማለት ነው ይጠይቃቸዋል። እና ቢያንስ የዛሬው ቀን በቂ ምክንያት ነው። እናንተ እንድትቀጡ ማለት ነው፣ እናንተ እንድትቀጡ አላህን ላለመገዛታችሁ ዘንልኝ ለማለት እኔ እኮ ከዚህ ከዚህ አንጻር ነው ለማለት ምክንያት ቢኖራችሁ እንኳን በቃ፣ ዛሬ ምክንያታችሁ ጠቅላላ ውሃ በለው ነው የምላችሁ። ሰምታችኋል፣ ሰምታችኋል። ምን ምክንያት እንደምታቀርቡ አላቅም። ምን ላለመስለማችሁ የትኛውን ምክንያት እንደምታስቀምጡ አላቅም ማለት ነው።